የምናደርገው በመዝሙር ዘጠና ሦስት ቁጥር አስራ አራት ላይ የሚገኝ ቃል ይሆናል እግዚአብሔር ሕዝቡን አይጥልም ርስቱንም አይተውም የሚል ቃል እግዚአብሔር ሕዝቡን አይጥልም እንዴት እንደሚያሳርፍ ይሄ ቃል ወገኖች በተለይ ከልብ ካሰብ ነው እና ካብላላ ነው

እያንዳንዳችሁ እግዚአብሔር የሚያስተላልፈው በተለይ በተለይ በዚህ ሁኔታ ውስጥ እግዚአብሔር ያመሳንን ያልዘነጋንን በለንደን የምንኖር እኛ ኢትዮጵያውያን የኦርቶዶክስ እምነት ተከታዮችን የሚመለከት ቃል ነውና እግዚአብሔር በእኛ ያደረገውን ውለታ ሁሌም በሊ እንድናመሰለስልበት ይሄ ቃል በለባችን እስኪሳል ድረስ ከእኔ ጋር በሉ። እግዚአብሔር በምዚ ለጡ እግዚአብሔር ሕዝቡን አይጥልም ርስቱንም አይተውም አሜን እግዚአብሔር ሁላችንን አይተው እንግዲህ ልባ አምላክ ዳዊት እግዚአብሔር ሕዝቡን አይጥልም ርስቱንም አይተውም ብሎ በወቅቱ የተናገረው ለእስራኤላውያን ነው እስራኤላውያን እግዚአብሔር በተለያየ ጊዜ በተለያየ መንገድ ከጠላት መንጋ ጋር እየተለቀቀ እያወጣ ሞታቸውን በሕይወት እየለወጠ ከምርኮ አገር እግዚአብሔር በክብር ወደ ሀገራቸው እየሸኘ አብሮነቱ በብዙ መንገድ ገልጦላቸዋል። ቅዱስ ዳዊት ከሕዝቡ ጋር እግዚአብሔር የነበረውን ግንኙነት ስለሚያውቅ ከእርሱም ጋር እግዚአብሔር በተለያዩ ዘመናት ከፊት እየቀደመ ሞቱን በ እነዚህ ሁሉ በህጊ ነው አመሰለሰለና ቅኔና መወድስ በጌታ ፊት ይዞ ሲቆም በገናውን ሲደረድር ይህንን ቃል ነው የተጠቀመው። እግዚአብሔር ሕዝቡን አይጥልም። አሁን እግዚአብሔር ሕዝቡን አይጥልም። ቢጥለን ኖሮ ተረሰብ ነበር። ቢተወን ኖሮ እንዲያለሰበሰብም ነበር። በእያንዳንዳችን ህይወት ውስጥ የእግዚአብሔር ቀይ ነበረች፣ አሁንም አለች። እስራኤላውያን ታሪካቸውን ዞር ብለን ስንመለከት እጅግ የሚያሳዝኑ እጅግ የሚያስፈሩ የህይወት ክስተቶች በተለያየ ጊዜ ገጥመዋቸዋል። እንደው ቀለል አድርገን ወይ ስለለመድ ነው ይሆናል እንጂ የአራት መቶ ሰላሳ ዓመት የምርቆ ህይወታቸው ዘግናኝ ነበር ግብፅ ጭቃ እየረገጡ እንጨት እያፈለጡ የነገሥታቱን ፒራሚድ እያገነቡ ሰብአዊ ክብራቸው ተረግጦ እነ ራሄ ጨቅላ ህፃናትን ከጭቃ ጋር አብረው እያበኩ የኖሩባቸው ዘመን እጅግ ዘግናይ የህይወት ዘመኖች ነበሩ። በአጠራቸው ምክንያት ነው። በእርግጥም ይሄ ሁሉ መከራ ሊደርስባቸው ይቻል። ግን እግዚአብሔር እንደወጣችሁ ቅሩ

የሚያስፈልግባቸው ብዙ ነገሮች እያሉ እግዚአብሔር ግን ዛሬ በፊቱ አቁሞናል። ለዚህ ነው ነቢዩ ኤርሚያስ ያልጠፋ ነው ከእግዚአብሔር

ማ ማንም ያልጠፋ እግዚአብሔር በለ ተነሳ። ስለዚህ ቅዱስ ታት እግዚአብሔር ሕዝቡን አይ ምንም ብንል ምንም ብነሳ ምንም መኩል ብንጥስ እግዚአብሔር ዛሬ ወ እስራኤላውያን ብዙ በድለውት ነበር። የመከራ ዘመናቸውን ግን አሳልፈው ጠላቶቻቸውን ከፊት እየቀደመ ድል አደረገ። ወደ ተስፋ ይኮን ወደ ቀና አሻገረ። እነሱን የረዳ እግዚአብሔር የኛም አምላክ ነው። ተስፋ እንደቆሉ ከእነሱ ጋር የነበረ የእግዚአብሔር ቀይ ዛሬ ከእኛ ጋር አለ። ማመን ብቻ። በብዙ የህይወት መንገዶቻችን ውስጥ ዲያብሎስ ብዙ ወጥመት ሊያዘጋጅ ይችላል፣ ግን እናልፋለን። በብዙ የህይወት መስመሮቻችን ውስጥ ብዙ አይነት መሰናክሎች ሊገጥሙን ይችላሉ፣ ግን እንሻገራለን። ኤርትራ ሰት ም የኦርዳኖስ አርጓያ ውስ የጠላቀስ ደም በረታችን አይቀረቀር እግዚአብሔር ሰባሪው በፊት ይቀልል። እንደውም እስራኤላውያን ደም አልፈሰሰላቸውም። የልጁ ደም የዛ እንጊዜ የእግዚአብሔር ምረት የበዛላቸው ከኮርማዎችና ከጊደሮች ደም የተነሳ እስራኤላውያን እግዚአብሔር በምረት ይጎበኛቸው የነበረው በዋኖሶችና በርግቦች መስዋዕት ነው። ከነዛ ደግሞ የተሻለ መስዋዕት ዛሬ ደኛ ተሰውቷል። ከነዛ ከበጉና ከጊደሩ ይልቅ የተሻለ ደም ስላንተ ፈሷል፣ ስላንቺ ፈሷል። ያ ደም ዛሬ እግዚአብሔር ኛን በምህረት የሚመለከትበት የልጁ የኢየሱስ ክርስቶስ ደም ነው። ለዚህ ነው መጽሐፍ ቅዱስ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ተብሎ ለኛነስ መልካ እንደሰባከ ካገጡ ያነሳ። ስለዚህ እግዚአብሔር በእነዚህ ሁሉ ምድረቱ በዚህ በማይመረመር ታላቅ መለኮታዊ ፍቱ እያረዳ እያገዘ እዚህ አድርሶናል እና እግዚአብሔር ርስቱንም አይተውም፣ እግዚአብሔር ሕዝቡን አይጥልም። በመሪ ወገኖቼ እግዚአብሔር ገና ሮሆቦት ያደርጋል። ሮሆቦት በምድር ላይ ገና እግዚአብሔር በምድር ላይ ገና ያበዛናል። የሮሆሞ ፕሮግራሜ ይሄ ነው። እግዚአብሔር በምድር ላይ አበዛን ተብሎ ነው የተጻፈው። እግዚአብሔር ከእርሱ ጋር የሆነለ ህዝብ ገና በሰማይ ኮ ይበዛል። አብርሃም እግዚአብሔር ከእርሱ ጋር ስለነበረ ነው ዘሮ ይበዛ። ይስሐቅ እግዚአብሔር ከእርሱ ጋር ስለነበረ ነው። የጨበጠ ሁሉ የተባረከለት እግዚአብሔር ከእነሱ ጋራ ስለነበረ ነው። ቅዱሳን አባቶቻችን በነገሮቻቸው ሁሉ ጸጋውን ለነሱ እንዲ አላራቀው። ዛሬ እግዚአብሔር ከኛ ጋር አለ። የሚጠራጠር አለ ማንም? እግዚአብሔር እውነት ነው የምለው በብዙ አቅጣጫ እየረዳን፣ እያገዘ ከፊት እየቀደመ ከለላ እየሆነ በብዙ የህይወት መስመሮቻችን ሁሉ እሱ ከእኛ ጋር መሆኑን አሳይቶናል ደግሞ እንደዚህ አድርጎ የሰበሰበንም ከመንፈሱ ጥሪ የተነሳ ነው እንጂ ከማንም ቅስቀሳ አይደለም። ያዳነን በቅዱሱ ማጠራር የተፈነሱ እግዚአብሔር ነው ተብሎ እንደተጻፈ፣ አዎ እግዚአብሔር ታ አዎ እግዚአብሔር ሰበሰበን፣ አዎ እግዚአብሔር አገዘ ለመድ። ስለዚህ እግዚአብሔር ሕዝቡን አይጥልም። በመጽሐፍ ቅዱስ ውስጥ አንድ የሚያስገርመኝ ታሪክ ክርስቶስ ከፍቅሩ የተነሳ ከሰዎችም እምነት የተነሳ ይሆናል ተብሎ የማይገመቱ ነገሮች በሙሉ እንዲሆን ሲያደርግ እናያለን። በዚህ በማርቆስ ወንጌል አንድ የተጻፈ ታሪክ አለ። አንድ ሰው በሕመም ተይዞ ከአልጋው መነሳት አቅቶት፣ ዘመዶቹ ግን ተሸክመው ወደ ክርስቶስ አመጡት ይለናል። አልጋ ላይ የተጣበቀ መስል ሰዎች ቆመው ሲራመዱ አይኑ ይመጨለጫል። እግር አለው ግን አይሰራም። እጃለው ግን ሰሏል። ሰዎች ሄዱ ይለናል። አንዳንድ ጊዜ ወገኖቼ፣ እድሌ ሞተ ብላችሁ ተስፋ እንዳትቆርጡ። ትንሣኤ ሳይሃል የኔ ነገር አበቃለት እንዳትሉ። ቤትኛው የኑሯችን አቅጣጫ ለእኛ መጨረሻ የሚሆነው ለክርስቶስ ግን ገና ቀጣይ ምዕራፍ አለው። አንዳንድ የኔ ትዳረማ ከእንግዲህ አበቃለት የሚሉ ሰዎች አሉ። አላበቃ ይከለዋልመሰ የሌ እንግዲህ ተስፋ የለውም ብለው በቃ ተስፋ ቆርጠው ለለምን ያ ይተያሉ፣ ይነሳሉ፣ ይራመዳሉ እንዲሁ የሚንቀሳቀሱ ሰዎች አሉ፣ ያለምንም ተስፋ ያለምንም ብሩህ ራዕይ። ግን ግድ የላችሁ፣ ራዕይ ያለው ባለ ራእይ አይሞትም። እግዚአብሔር እልማችንን እውን አያደርግ ወደ መቃብር ናቸው ነገሮች ሁሉ ላይ እንደርሳለን። ከሰው እኩል እግዚአብሔር ቆሞ ያላለን። ይሄ ሰው እድሜ ልኩን ሽማግሌ ሆኖ አልጋ ላይ ተኝቶ ነበርና እነሳለው የሚልም ተስፋ አልነበረውም ነበረና፣ ቤተሰቦቹ ተሸክመው ወደ ክርስቶስ ይዘው ሄዱ። ከዛ በኋላ ምን ሆነ? ክርስቶስን ለማግኘት ጥንቁ ዙሪያው በሰው በዛ ላይ ደግሞ ከአንድ ሰው ቤት ገብቶ እያስተማረ ነው ያለ ቤቱን፣ በሰው ተሞልቷል። ውጭውን ሰው ሞልቶታል። እንዴት አርገው እነዚህ ሰዎች ይግቡ? ከመካከላቸው አንዱ ሐሳብ አቀ። ጣራውን እንገልጥልና በጣራው በኩል ሰውየውን እንላከው ክርስቶስ ከዛ በኋላ የሚያደርገው ክርስቶስን ብዙ ግን የከበቡት በሙሉ እውነት እላችኋለሁ፣ የድህነት ፈላጊዎች አልነበሩ ይመስለኛል ብሎ እንዲሁ ለሞላ ተወርታ የመጡ ሰዎች ነበሩ። አሁን እነዚህ ሰዎች ሁሉ መንገዱን ዘግተው ሳለ እነዚህ ሰዎች ሌላ አማራጭ ፈለጉ። ጣራውን ገንጥለን ወደ ክርስቶስ። አንዳንድ ጊዜ የሚገርማችሁ ቤተ ክርስቲያን የሚመጣ ሁሉ እውነተኛ ክርስቲያን አይደለም። አንዳንዱ እስቲ ምን ያደርጉ ይሁን ምንድን ነው የሚባለው?

ሳራት ነው። ወደ መቃብር የወረዱ የሕዝብ ገንዘብ እሳት ነው። በታማኝነት ሳያገለግሉ የእግዚአብሔርን ነገር መመኘም እንደ አንዱና ፊንሃስ ለፍስም ቀስ አሳልፎ ይሰጣል። ብዙዎችን አይተን። ብዙዎች በአዲስ አበባ በቤተ ክርስቲያን ውስጥ ገብተው የእግዚአብሔርን ሀብትና ንብረት ለግላቸው ሲያደርጉ አሟሟቷቸው ሳይገቡ ቤታቸው መቃብር የሆኑ ብዙዎች ናቸው። እግዚአብሔር በቻ ሁነቶላችን ይጠብቃል። እና ክርስቶስን እንደነዚህ አይነት ዓላማ የሚከተሉት ሰዎች ነበሩ። በቃ ታርጌታቸው ስጋዊ ነገር ብቻ። አንዳንዶች ደግሞ አሉ፣ ክርስቶስን የሚከተሉት እንዲሁ ብቻ መልኩን አይተው ለመሄድ። የለም እንዴ ዛሬ ምን አይነት ነው ሰባኪ ውስጥ የመጣው ከየት ሀገሩ የመጣው ምን ይመስላል? እስቲ ጉባኤውን

ገረዘሳክፎት መንገዱን ዘግተውት ያ ምስኪን በአልጋው ላይ እንዳለ ሰዎቹ ጣራውን ገለጠሉና ወደ ክርስቶስ ለአፍልክ። ልክ ክርስቶስ አተገበያ ሰው ሲያይ ከሰዎቹ እምነት የተነሳ ከሰዎቹ የሃይማኖት ጥንካሬ የተነሳ እልሃለሁ፣ ተነስ፣ ተነሳና በመካከል ተመላለስ አለው። ጉልበቶቹም ጸኑ፣ እጁ ጠነከረ፣ ጅማቶቹ ሁሉ በሰውነቱ ውስጥ መስራት ጀምሮ ያ ሰውዬ ቆሞ ተ ክብር አላካች። ማንም ሽባ ሆኖ አይቀርም። እድሌ ሽባ ሆነብኝ የምንልለ ኖዌ ፍዳሬ እድሌ ተበላሸብኝ የምንል ሰዎች አለ። እመኑ፣ እግዚአብሔር ያ የወደቀውን ያነሳል። እግዚአብሔር ሕዝቡን አይጥልም። የሞተልን እንዳንሞት ነው፣ የቆሰለው ሊፈውሰን፣ የተዋረደው ሊያከብረን፣ የደማልን ከሊቶስራቅ እግር የስተቀራለው ራሴ እርጥብ ግድ ተሸክሞ ዳዴ እያለው የሄደው ክርስቶስ ታሪካችንን እንዲለውጥ ነው። እግዚአብሔር ሕዝቡን አይጥልም። ነውራችንን ሁሉ የተሸከመው እሱ ክብርን ሊያጎናጽፈን የሁላችንን በደልና ኃጢአት ተሸክሞ በመስቀል ላይ የዋለው ክርስቶስ ዛሬ ዛሬ ሽባነት እንዲለውጥ ነው። ሙት የሆነ ማንነታችን ሕያው ያደርገ የተበላሸ የደፈረሰ ሕይወታችንን በጸናትና በንጻት ክርስቶስ ባርኮ በጸጋና በበረከት እንዲጎበኝ ነው። እግዚአብሔር ሕዝቡን አይጥልም። በብዙ የመጽሐፍ ቅዱስ እውነታዎች ውስጥ ስንመለከት ከውድቀታቸው ያነሳቸው ታሪካቸውን የለወጠላቸው ብዙ ሰዎች አሉ። ይሄ ብቻ ይደን ይሄ ብቻ ይደን ብቻ ከእኛ የሚጠበቀው ጣራ ገንጥሎ መግባት የትኛውን ጠ የቤተ መቅደስ ጣራ አይደለም። እኛና ክርስቶስ እንዳንገናኝ ጣራ የሆነ ግርዶሽ የሆነ ብዙ ነገር አለ። ስላላገ በእኛና በክርስቶስ መካከል ግርግዳ የሆነ ዛሬ ብዙ አለ። እግዚአብሔር የማይወዳቸውን ነገሮች በለመሳል ብቻ ነው። ክርስቶስ የሚጸየፋቸውን ነገሮች ከእርሱ ጋር የማያገናኝንን ነገሮች ማየት ብቻ ነው። እንደ ምን ክፉ ጣራ ይህንን መንቀል ዛሬ በጎሳ በጎጥ ተለያይ

ከዛ በኋላ ከክርስቶስ ጋር እንገናኛል የሰለለ ማንነታቸው የዛኔ ይስተካከላል። እድል ብንል ኑሮ ብንል ጤና ብንል ህይወታችን ብንል ተበላሸ የምንለው ነገር ሁሉ ጣራው ሲነሳ የዛኔ ከጌታ ጋር ተገናኝተን ይስተካከላል። አሜን፣ ያስተካክልን ክርስቶስ። ማንም አይተውም፣ እግዚአብሔር ማንም አይጥልም። እንኳን እኛን አይደለም ወገኖቼ የአራት ቀን አስከሬን እንኳን ቆመ ሄድ ያለ ጌታ ነው የምናመልከው። አበቃለን ለተባለው ሰው እንደገና እስትንፋስ የሚሰጥ አማኑዌል ነው የእኛ አምላክ። እኔ ያላዛር ነገር እኮ ግርም ነው የሚል በቃ። አራተኛ ቀን በአራተኛ ቀን ሰው ከሞተ በኋላ ምንድን ነው የሚሆን አይልኮ የለም ይፈሳ